ረከስ ያለ ነገር ቢያዙ አይሻል ለምሳሌ ሽሮ በእንጀራ በዳቦ ፓስታ በአትክልት በእንጀራ በዳቦ ፓስታ ፓስታ ጥሩ ምርጫ ነው ጌታዊ ፓስታ ከፓስታ ጋር የሚጠጣ ምን ይምጣ ድራፍት እንደወረደ አንድ ድራፍት እንደወረደ እሺ ጥያቄ አለ ለነገር ረፍት ፈልጌ ነበር ረፍት ረፍት ምን ያደርግልሃል ሁሌም ነገ ነገ ሲሆን ያመኛል ይሄን የሚኖርበትን ቤትም በኮከብ በረኛነት ቡድን የሸለመኝ ነው። ጋሼ እባክህ ተውኝ። እኔ ምንም ፕሮግራም የለኝም ዛሬ። ለመሳቅ ፕሮግራም ቅድ ምን ማለት ነው? ኖርና ለን እንዴ፣ ስንት አመት ሙሉ እና እንዴ ቡድን በኮከብ በረኛነት የሸለመኝ ነው ይላሉ። እንዴ ቡድኖ እንኳ እንዲሸልሙ አስራ ስምንት ለባዶ እንዲሸነፉ አድርገው የተባረሩትን ጭራሽ ተሸልም። ኧረ ተውኝ ጋሼ። ታዲያ ያለ ቁመተ እየሰጡኝ ነ በመሬት ቢሆን ኖሮ አንዲት ኳስ አታልፈኝም ነበር። አንዲት ኳስ በመሬት ቢሆን አያመልጠኝም። እና አስራ አምስቱ ለውጭ አይደል? እንደ ብር የለኝም፣ ዱቤ ስጠኝ ዱቤ። አባቱ ልጅ ሰየነ ደመለ ሂድ በለው አፍንጫው ይሄ ይሄ ይሄ ምን ነበር ጣናኖቹ ምን ናቸው? ሶላቱ ሶላ አዎ፣ ይሄ ይሄ ይሄ እኮ አይደለም፣ በስተት ነው። ገሎት ነበር ነው አንተ በስንቱ ቢሞት ይታጋል። በሌላ በስንቱ ቢሞት ይታጋል ለምሮ ብሎ ንተ ይሻላል ለብቻ ማደሩ። ም ምን ሆኑ? እንዴት ያሳዝናል። የዛምቢያ እህት ሞቱ። ይው ወየ ወየ ሳምርዬ ተቋረጥሽ። ውይ እንዴት ያሳዝናል። አይዞሽ በቃ እንግዲህ ሳምርዬ፣ ምን ይደረጋል እንግዲህ። ወደ ፈጣሪያቸው ሄደዋል። አንዴ አይዞሽ ሳምርዬ፣ በርታ በይ በስዬ። ነው አለ ልታወር ይፈልገሽ አልተኛም አለ የማማን የህይወት ታሪክ እንዲ ጽፍልሽ ፈልገሽ? አይ ሄኒ ነው አንተ ሄኖክ፣ ስነ ስርዓት ያዝ። ያልኩትን ነገር ጻፍ፣ የቤት ስራ ጻፍ ብዬሽ አትጽፋት። ትጽፋለ ጋር እንዳትጣላ በኋላ እሺ። ሳምርዬ ይጽፍልሻል። አዎ ይጽፍልሻል። ምን ችግር አለው? ወዳጅነታችን ለመቼ ነው ለዚህ ለሀዘን ካልሆነ? አሃ የህይወት ታሪካቸውን ልታሳትሙላቸው? ውይ ውይ ውይ! ሳምንዬ ቅርበኝ። ለካ ቀብር ላይ የህይወት ታሪክ ይነበባል፣ ረስቼው። እሺ በቃ ይጽፍልሻል። እኔ እኔ ነግረዋለሁ። እሺ እሺ፣ ምሩሽ ነው ሄሮቲ፣ ሳትጠየቅኝ ይጽፋል፣ ታያለሽ። ለ አረ መጀመሪያ በሞታቸው ዘን፣ እሺ ይሄው አዘም አልጽፍም ምን ችግር አለው? ብትጽፉ። አልጽፍም ምን ችግር አለው? ምንድን ነው የምጽፍላችሁ? የህይወት ታሪካችሁ ነው የታወቃችሁ አለው። መረጃ ልክላለሁ ብላለች። ምን መረጃ አላቸው እሳቸው? ምን ምን ታሪክ አላቸውና ነው? ተወለዱ፣ ቡናቸውን ሲያንቃርሩ ኖሩ፣ ኖሩ፣ ኖሩ፣ ኖሩ፣ ኖሩ፣ ኖሩ፣ ኖሩ፣ ሞቱ። አረ በናትህ በስንቱ ዝም በል። ሞት እንደዚህ አይባልም። ሰው እንዳይሰማ። ይስማ። የቡና ሲኒ ይዘቀዘቁ፣ ነገር ሲፈልጉ ነው የኖሩት። አረ ለመሆኑ ምን ሆነ ነው? የሳምሪ አያት ሞቱ። ስለ የሳከው ስቃር ነው ያልሳቁ። ስቃር አልሳቁ ክዳር የሚሉት ጋሬጣ መሀል ገብቶ ስኬቶችን ሁሉ በኋላ ፈሰስ አደረጋቸው። ግን እንዴት አለፍክ ተፈትኝ ነው? አንቺ አልፍ ብለሽ ነው የምታስቢው? ልክ እንደ አባትሽ የዘሮችሽ ተጋባብሽ ማለት ነው። እህረን በጋዜጠኝነት የሰራሁት ልምዴ የጋዜጠኞች ማህበርን በፕሬዚዳንትነት ለመምራት አቅም አይፈጥርልኝም። ዝም ብለን እንኖራለን እንጂ ያው ፈተና እንደመሆኑ መጠን ትኩረት ስላልሰጠው ዝም ብዬ ልሞክረው እንጂ ላልፍ አልችልም ያልከኝ ዝም ብዬ የማወራውን ብቻ ነው እንደምሰሚ። ወንጅ ያው ብዙ ጊዜ አንተ ፈተና ሞክረ ስለማይሳካለህ እኮ ያቅምህን ሳይሆን ያፍህን ማመን ስለቀለለ ይ ሶፋ ላይ ፎርቲ ፋይቭ ቁጭ ብለሽ ልክ ልክን ትነግርኛለች እንዴ? ምን ማለት ፈልገሽ ነው? እኔ ስኬት አይወድልኝም እንዴ? እርግጥ ነው ስኬት ስከተለው ይሸሸኛል። አታውቂኝም። አንቺን ከማግኘቴ በፊት የተቀዳጀዋቸው ስኬቶቼ እልፍ ነበሩ። ምን ዋጋ አለው፣ ይሄ ትዳር የሚሉት ጋሬጣ መሀል ገብቶ ስኬቶችን ሁሉ በዋል ፈሰስ አደረጋቸው። እኔን ማግኘት ነው ስኬቶች በዋል ፈሰስ እንዲቀር ያደረገው? ይሄ ምን ጥያቄን ያደረግሽኝ እኮ ታውቂዋለሽ፣ አትረሺው እንዴ? ቆይ እስኪ ንገረኝ፣ አረ ምንድን ነው ያደረግኩት? እኔ ምንድን ነው ያደረግኩት? በአንቺ ምክንያት አጣኋቸውን እድሎች መቼም ታውቂያቸዋለሽ። በእኔ ምክንያት አይደለም፣ በራሴ ቸልተኝነት ነው። እሺ፣ አይደለ? አዎ፣ አዋሳ እድገት የማገኝበት የጋዜጠኝነት ስልጠና ያመለጠኝ በምንድን ነው? አፍላ ፍቅር ይዞኝ አክሽፈሽኝ እማያልፍ መስሎኝ ትቼው አይደል ቀርቼ? አይደለም ከዚህ በላይ እንቅፋትነት አለ ወይኔ! በስንቱ የዛሬው ስኬቴ ብቻ እንኳን የት የምደርስ ሰው እንደነበርኩ እንኳን መላካች ማጋሎ ተሰበርኩ። ስማ፣ በስንቱ ባይገባህ ነው እንጂ ከስር ከስር ደግፌ አሁን ላለህበት ስኬት ያደረስኩ እንኳን እኔ ነኝ። እሺ ልታመሰግነኝ ይገባ ነበር። አዎ

ክስት ልጅ አጎት ልጅ እያላችሁ አረ የምትጫወቱ? መኮንን መኳንንት መኳንንት ልጅ ነኝ ነው ያልከው? አደለም፣ ልጅ ነኝ መኳንንት። ኤም በጣም ላይ አትጓጉች ያለው ሚስተር ሶ በጣም በጣም ናፍቃኛለች። ባለቤቷ እንደሆንኩ አውቃል አይደለ ያ እሱን እኮ ቅድም ነገር ከኝ እንዴት ያለ ደፋር ነው ፊቴ ቁጭ ብሎ ሚስቴን ናፍቄያለሁ ይላል አይ ምናፍቅ ወተና ሶጣል የለ መኳለት ያ ምረጥ ሁለቱም ጥሩ እቃዎች ናቸው። ግን ለምን ለምን ኤም ፎር መጥበሻ። እስቲ ግረን ከሽንጤ ላይ አንሳ። ሽንጥሽ እግሬ ስር ምን ይሰራል? ድሉ ደቅ እንዴ ታዲያ ካል ኔት ላርገው አውልቅ ያን አስቀምጠ ታዲያ ምንድን ነው ይሄ ሁሉ መስፋፋት? እንዴ ሉደቅ እንዴ። አልጋ መቀየር ያለብን አይመስላል? ለምን አልጋ ጠበበና? እንዴ እንጂ ኤክስትሮቨርት አትሁኝ። ማለት አይ፣ ችግርሽ ውጫ አታድርጊ። አልጋው እንዲያደረገኝ ከማለት በፊት እኔ አልጋው ምን አደረግኩት ማለት አይቀድምም? እንዴት ነው እኔ ለአልጋው መጥበብ ምክንያት መሆኑ? እሱ እራስሽን ጠይቂ። ሻወርና ለውጥ ከራሴ ይጀምራል ሲባል አልሰማሽም? እንግዲያውስ ከራሴ ጀምራ ከራሴ ጀምር። ላፈንዳው። እንዴ ምን ነው የምታፈናደው? በጣም ይቅርታ። ይሄ እንግዲህ አስቀድሜ ይቅርታ ጠይቅሻለሁ። ከዚህ ቀጥሎ የምናገረው ነገር ስምሽን ሊሰብረው ይችላል። እውነታውን መቀበል አለብሽ። ምንድን ነው እውነት? ወፍረሻል፣ በጣም ወፍረሻል። አንተ ትላንትና ስጠይቅህ ደህና ነሽ አልወፈርሽም ስትለኛ አልነበረ? ለሞራል ግንባታ ነው። እንደ ባልነቴ ላብረታሽ አይዞች ለማለት ነው። ግን በቃ ባልነቴ እውነታውን አይደብቀው። ወፍረሻል። እና አሁን ምንኝ ነው የምትለው? አልጋ ከመቀየር ራስን መቀየር ለማለት ነው ጂም መስራት ጂም ብትጀምሪ ጂም ብትሰሪ ተስተካከያለች፣ ወጭ ምን ቀንሳለች። አንተ ለወጪው ነው ለእኔ ነው ያሰብክልኝ? ለሁለቱም ቢሆን ግን በዋናነት አልማዝን አይቼ ነው። አልማዝናታ የገለታ ሚስት ጂም ጀምራ እንዴት ቅልብጭ ብላለች መሰለሽ። ሽንቅጥ አራት የወለደች አትመስላት። እና ነው ምን ነው ሁለት የወለደ እንግዲህ። ማን ነው የመኝታ ቤቱን መስታወት የሰበረው? ቆሎ ትበያለሽ። ይሄ ሂሩቴ አንተ ነህ አይደለም? ከዛ በፊት በኮኮብ ቆጠራ እታምኛለሽ እንዴ? እየቀለድኩ ይቀለጥኩ አይደለም። በስንቱ ምን ስታደርግ ነው የሰበርከው? ቅድም የአንቺን ኮኮብ ሳየው ዛሬ ቀኑን ሙሉ እንደምትናደጂ ይጠቁ- አሁን ጥያቄው እሱ አይደለም። መስታወቱን ምን ስታደርግ ነው የሰበርከው? ብታምኚ ይሻልሻል። ዛሬ እንደምትናደጂ ኮኮብሽ ይጠቁማል። አልተናደድኩ። ስታይን ተናድጃለሁ። ተናድጃለሁ። ይኸው፣ ይኸው ተናደድሽ። ኧረ አልተናደድኩም። ምን አናደደኝ? ማስጣት ትናደጅ ይሻላል። ምክንያቱም ከተናደድሽ ኮከብ ቆጥራው እውነት ይሆናል። ይሄ ያለፈበት ያርጃ አስተሳሰብ ያለሽው እሱም እውነት ይሆናል። አልተናደድኩም እና መስታወቱን የሰበርኩት እንትን ምን ስታደርግ እንትን ኮከብ እየወረወርኩ ማነው ቆሎ እየወረወርኩ ስቅል ሰላስበው አደናቀፈኝና ሰበርኩት።